ሰላም፣ የተወደዳችሁ በዛሬው ቪዲዮ ተልባ ለስኳር ህሙማን የሚሰጠውን የጤና ጥቅሞች በዝርዝር የምንዳስስ ይሆናል። ተልባ ለስኳር ሕመምተኞች አመጋገብ እጅግ ጠቃሚ የሆነ ንጥረ ነገር የበዛበት ተክል ነው። የደም ስኳርን ለመቆጣጠርና አጠቃላይ ጤናን ለማሻሻል የሚረዱ የተለያዩ ጠቃሚ ነገሮችን ይዟል። የተልባን የግላይሴሚክ ኢንዴክስ ስንመለከት፣ እንግዲህ ግላይሴሚክ ኢንዴክስ የምንለው አንድ ምግብ ከተመገብን በኋላ በደም ውስጥ ያለውን የስኳር መጠን ምን ያህል በፍጥነት እንደሚያሳድግ ለመለካት የሚያስችል ዘዴ ነው። የተልባ የግላይሴሚክ ኢንዴክሱ ከ35 በታች ነው። ይህም ዝቅተኛ የግላይሴሚክ ኢንዴክስ አለው ማለት ነው። ይህ ደግሞ ግሉኮስ ቶሎ ወደ ደም ቧንቧ እንዳይለቀቅ በማድረግ ቀስ በቀስ እንዲሄድ በማድረግ በፍጥነት የደም ስኳር መጠን መጨመርን ይከላከላል። እንግዲህ የተልባ ፍሬ ለስኳር ሕመምተኞች ምን አይነት ጠቀሜታ አለውን? የሚለውን እንመልከት። የመጀመሪያው የደም ስኳር መጠንን ለመቆጣጠር ይረዳል። ይህ የሆነው በያዘው ከፍተኛ ፋይበር የተነሳ ነው። በተለይም የሚሟሟ ፋይበር በደም ውስጥ ያለውን የግሉኮስ መጠን በመምጠጥና የምግብ መፈጨትን በማዘግየት የደም ስኳር መጨመርን ለመቀነስ ይረዳል። ሁለተኛ፣ የኢንሱሊን አቅርቦትን ያሻሽላል። ተልባ በውስጡ የያዘው ከፍተኛ መጠን ያለው የሚሟሟ ፋይበርና ኦሜጋ ስሪ ፋቲ አሲዶች የኢንሱሊንን አቅርቦት በማሻሻል ሰውነት ኢንሱሊንን በበለጠና ውጤታማ በሆነ መንገድ እንዲጠቀም ያደርገዋል። ሶስተኛ፣ የፀረ ኦክሲዴቲቭ ስትረስን ለመቆጣጠር ተልባ በውስጡ በያዘው ፌኖሊክ ውህዶች ኃይለኛ ፀረ ኦክሳይድ ባህሪያት ያለው ሲሆን ይህም በስኳር በሽታ ምክንያት የሚመጣን የኦክሲዴቲቭ ውጥረት ወይም ጭንቀት ለመቀነስ ይረዳል። እንዲሁም ፀረ ብግነት ባህሪያት ባህሪ ስላለው ከስኳር በሽታ ጋር ተያይዘው የሚመጡ አንዳንድ ስር የሰደዱ ችግሮችን ለመቀነስ አስተዋጽኦ ያደርጋል። ሌላኛውና በመጨረሻ ያስቀመጥነው የልብና የደም ስር ጤናን ያሻሽላል። የተልባ ፍሬ በኦሜጋ ስሪ ፋቲ አሲዶች የበለጸገ ሲሆን ይህም የደም ግፊትን ለመቀነስ የኮሌስትሮል መጠንን ለማሻሻልና የልብና የደም ስር በሽታ ተጋላጭነትን ለመቀነስ ይረዳል። የስኳር ህመምተኞች ለልብና የደም ስር ችግር ተጋላጭነታቸው ከፍተኛ በመሆኑ እንግዲህ ተልባ በጣም ይጠቅማል ማለት ነው። እዚህ በማስከተል ደግሞ የስኳር ህሙማን ተልባን እንዴት አድርገው ቢጠቀሙ ይመከራል የሚለውን እ ተልባን እንግዲህ የተፈጨ ወይም ዱቄቱን መጠቀም ለስኳር ህሙማን ይመከራል ማለት ነው። ምክንያቱም ሰውነት ንጥረ ነገሮቹን በቀላሉ መጠቀም ስለሚያስችለው። ሌላኛው እንግዲህ የተልባ ዘይትን በከፍተኛ ሙቀት በጣም አለማብሰልም ይመከራል። እንዲሁም መጠኑንም የምንመገበውን መጠን መቆጣጠር አለብን ማለት ነው። ምክንያቱም ተልባ በካሎሪ ወይም በኃይል የበለጸገ በመሆኑ ማለት ነው። እንግዲህ ሌላኛው ደግሞ የተልባ ፍሬ ከፍተኛ መጠን ያለው ፋይበር ስላለው በቂ ውሃ መጠጣት ያስፈልጋል ማለት ነው። መልካም ጊዜ።